እንግዶቻችን እስኪደርሱ ድረስ ከእናንተ ጋር ትንሽ እንቆይ ብለን ነው። እነሆ እንግዲህ ጣይቱ ዛሬ በይፋ ተከፍቷል። እንኳን ለዚያ አደረሳችሁ፣ እንኳን አደረሰን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

ተጨማሪ ነገሮችን ስለሚያስፈልጉ ዛሬም እንግዲህ በመቀነትም የተቋጠር በጊዜም ትንሽ ተጎጥ የተደረገ ባካችሁ ማለታችን አይቀርም። ለዚህ የሚያዘጋጀው ደግሞ የተወሰነች የጨረታ ፕሮግራም ትኖረናለች። በእሱን ጀምር እንዴ በሱን ጀምር አይደለምቻችን እስኪመጡ በሱን ጀምር ሄኖክ። ምናልባት የጨረታውን ወደዚህ ይዞልን ይመጣ። ቅድም ይዞ ታይቶ ነበር ጊዜ አካይ ሄኖክ ጻቃ ነ እስኪ መጣ። ስለጨረታው አነስተኛ ነገር ይመስላል ግን ትልቅ ነገር አለ በውስጡ። ጽሑፍ ነው። ጽሑፉ የተጻፈው ደግሞ በብራና ላይ ነው። ይህ ራሱ የነገሩን ክበት ያሳያል ይመስለኛል። እንዳንስት እያየ ነው። እናንብብ እኮ ብዬሽ ነበር። እየመጣ ነው። ይህንን ጨረታ እዛ ውስጥ ለጨረታ ሊቀርብ ነው። ረዱዬ አማረኛ አለች። አይ ያሽም ይሸላጭለ ሽንሉ ልጆችሽን አሳድግ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

እኔን ጋር ሄዱ እንግዲህ የጨረታ ልምዱ በፍጹም የለንም። ታግዙናላችሁ በእነዚህ ጋር የቆምነው አጋጣሚ እንግዲህ ለጨረታው በጌታ ሰው ነበር፣ ግን ከሰዓት መዘግየት ጋር ሄደዋል። ስለዚህ እኛ እናንተ እንግዲህ አብረን እንጫረታለን እናጫርታለን። ጥሩ ነገሩ ደስች መቼም ሁለት ሆኜ ቆሜ ቶሎ

አስር ሺህ ብር ብላል። አርቲስት አበበ ባቻ በጣም እናመሰግናለን። በአስር ሺህ ብር ጀምረናል ማለት ነው። አመሰግናለን። ሲራ ክብር። እሺ፣ በአስር ሺህ ብር ተጀምሯል። እዛ ጋር አስራ አምስት ሺህ አስራ አምስት ሺህ ብር ብላለች። ግን በጣም ብዙ ይመስለኛል አያያዙ ሄኖክ በሰቆንቶች እንደዚህ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

አስር ጨመረች እሷ፣ አረ እየደመርን ስንት ደረሰን እኛ ቁጥር ንጥራ ደማሪ ባታችሁ በኋላ ደመሩል አስር አስር አስራ አምስት ሀያ ከዛ እዚህ ጋር ሰላሳ ሰላሳ ሺ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 ሰውን አስፈራራችሁ። እሺ፣ ኋላ እንከራከራ። አይ አጥተን ማለት ነው። በቃ ነገር ልብ ያሰበው በወስዶ ማለት ነው። ድምፅ ማሰማት የሚቻለው ሺዎችን እየጠሩ ነው እንጂ